ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምንውላችኋል። ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ የሚደርሱን የሰዓቱን መረጃዎች ላጋራችሁን የሚሊዮኑ ሙሴ ዚህ ስቱዲዮ ተገኝቻለሁ። የሀገር ውስጥና የባህር ማዶ ጉዳዮችንም ይቻለሁ። አስቀድሜ የሀገር ውስጥ ጉዳዮችን ልንገራችሁ። በቦንጋ ከተማ በጭነት ተሽከርካሪ ከ30 እስከ 35 የሚሆኑ ሰዎችን አሳፍሮ የተገኙ ሶስት አሽከርካሪዎች ተቀጡ። በደቡብ ኢትዮጵያ ክልል ካፋዞን ቦንጋ ከተማ በደረግ ጭነት ተሽከርካሪ ከ30 እስከ 35 የተለያዩ የዕድሜ ክልል ላይ የሚገኙ ሰዎችን አሳፍረው የተገኙ አሽከርካሪዎች በደንቡ መሰረት መቀጣታቸውን ፖሊስ አስታውቀዋል። የጭነት ተሽከርካሪዎቹ ከጠሎ ቦንጋ፣ ከጨታ ቦንጋ እንዲሁም ከጠሎ ቦንጋ ጭነው በመገኘታቸው መቀጣታቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀና ያሰፋ ለብስራት ሬዲዮ ተናግረዋል። አዲሱን የትራፊክ አዋጅ ደንብ 557 ህዝባር 2016 መሰረት በአዋጅ ደንብ በአንደኛ ደረጃ ወደ አስር የሚደርሱ የቅጣት አይነቶች፣ በሁለተኛ ደረጃ 38 አይነት የቅጣቶች እንዲሁም በሶስተኛ ደረጃ 25 የሚሆኑ የተለያዩ የቅጣት አይነቶችም ተቀምጠዋል በዚህም ደንብ መሰረት 35 ሰዎች የጫነው ተሽከርካሪ 5500 ብር ሲቀጣ 30 ሰዎች የጫኑ ሁለት ተሽከርካሪዎች እያንዳንዳቸው 4500 ብር እንዲቀጡ መደረጉን ኢንስፔክተር ደጅን ያሰፋ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ሲዩም ዘግባለች። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ17 ሰዎች ህይወት ማለፉ ተነገረ። በኦሮሚያ ክልል ከሚያዚያ 20 እስከ ሚያዚያ 26 ቀን 2017 ዓ ም ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ17 ሰዎች ህይወት ሲያልፍ በ36 ሰዎች ላይ ከባድና በ30 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሰዋል። በአንድ ሳምንት ውስጥ በደረሰው አደጋ ከ11 እስከ 60 ዓመት የዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥር ክፍል ባለሙያ የሆኑት ኢንስፔክተር መሰል አበራ ለብስራት ሬዲዮና ቴሌቪዥን ተናግረዋል። አብዛኛዎቹ አደጋዎች የተከሰቱት በቀኑና በሌሊቱ ክፍለ ጊዜ ሲሆን፣ አደጋውን ያደረሱት ወንድ አሽከርካሪዎች ናቸውም ተብለዋል። በብዛት ከተከሰቱት አደጋዎች መካከል ሰሜን ሸዋና ምዕራብ ሐረርጌ ዞኖችና በተለያዩ ከተሞች የተከሰቱ ናቸው። የሞት አደጋዎቹም ያደረሱት በጭነት በህዝብ ማመላለሻ በባለ ሶስት እግር ተሽከርካሪ ባጃጅና በሞተር ሳይክል የተከሰቱ መሆናቸውም ተገልጸዋል። የአደጋዎቹ መንስኤዎች ያለመንጃ ፍቃድ ማሽከርከር፣ ከፍጥነት ወሰን በላይ ማሽከርከርና ለእግረኛ ቅድሚያ ለመስጠት መሆኑንም ኢንስፔክተር መሰላ አበራ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ሲዩም ዘግባለች። ወደ ባህር ማዶ ጉዳዮቻችን እንሸጋገር፣ የተከበራችሁ ተመልካቾቻችን። የአሜሪካው ጠቅላይ ፍርድ ቤት ትራምፕ ያወጡትን ጾታቸውን የቀየሩ ሰዎች በወታደራዊ አገልግሎት እንዳይሳተፉ የሚጠይቀውን መመሪያ እንዲተገበር ፈቀደም። ጠቅላይ ፍርድ ቤቱ የፕሬዚዳንት ዶናልድ ትራምፕ አስተዳደር በወታደራዊ ተሳትፎ ላይ ጾታቸውን የቀየሩ ሰዎችን ለማገድ ያሳለፈውን ውሳኔ እንዲያስፈጽም የፈቀደለት ሲሆን እገዳውን የሚቃወሙ ሰዎች ግን የሕግ ተግዳሮቶች እንደቀጠሉ ይገኛል። ፍርድ ቤቱ ጾታቸውን የቀየሩ ሰዎች ከውትድርና አገልግሎት የሚያሰናክልና ልምድ ያካበቱ መኮንኖችን ወደ ማባረር በሚመራ ፖሊሲ ላይ በተነሳው ክርክር ውስጥ ይገኛል። የፍርድ ቤቱ ሶስት የሊበራል ዳኞች ፖሊሲ ከመሻር ይቆዩ ነበርም ብለዋል። አብዛኛዎቹ ግን ይህንን አልተቀበሉም። በጥር ወር ሁለተኛ የስልጣን ዘመናቸው ከጀመሩ በኋላ ትራምፕ ጾታቸውን የቀየሩ ሰዎች በወታደራዊ አገልግሎት ውስጥ እንዳይሰማሩ በፍጥነት ወስነዋል። ከሪፐብሊካኑ ፕሬዚዳንት ድርጊቶች መካከል የትራንስጀንደር አገልግሎት አባላትን ፆታዊ ማንነት የሚገልጽ አስፈጻሚ ትዕዛዝንም ፈርመዋል። ይህም አንድ ወታደር ለክብር ለእውነትና ለስርዓት ያለው ያኗኗር ዘይቤ በግል ህይወት ውስጥም ቢሆን ያለውን ቁርጠኝነት ጋር ፆታን መቀየር ይጋጫል፣ እናም ደግሞ ለወታደራዊ ዝግጅነት ጎጂ ነው ሲሉም ተደምጠዋል። በትራምፕ ውሳኔ መሰረት ለእርምጃ የተንቀሳቀሱት የወቅቱ የዩናይትድ ስቴትስ የመከላከያ ዋና ጸሐፊ ፔት ሄክሰት በየካቲት ወር ፖሊሲን አውጥተዋል። ወታደራዊ አገልግሎቱ ፆታቸውን የቀየሩ ወታደራዊ አባላቱን እንደ ኃይሉ ለማስወገድ እንደሚፈልግና እንደሚለይም ለማወቅ ስላሳ ቀናት ሰጥቷቸዋል። እነዚያ እንቅስቃሴዎች ግን በፍርድ ቤት በተመሰረቱ ክሶች የተነሳ ቆመው ነበር። በሺዎች የሚቆጠሩ ትራንስጀንደር ወይም ጾታቸውን የቀየሩ ሰዎች በአሜሪካ በውትድርና ውስጥ ያገለግላሉ። ነገር ግን ከዩናይትድ ስቴትስ 2.1 ሚሊዮን ወታደሮች ውስጥ ቁጥራቸው ከአንድ በመቶ ያነሱ ናቸው ተብለዋል። አንድ ከፍተኛ የመከላከያ ባለስልጣን በየካቲት እንደተናገሩትም በአሁኑ ጊዜ በስርዓት ጾታ ችግር ውስጥ ያሉ ወደ 4200 የሚጠጉ ወታደሮች በንቁ ተግባር፣ በብሔራዊ ጥበቃና በተጠባባቂዎች ውስጥ እያገለገሉ ይገኛሉ። ያሉ የዚግ መተግበር ውጤት እንደሚያስገኝም ተናግረዋል ተብለዋል። ህንድ በፓኪስታን ላይ በፈጸመችው ጥቃት አስር የአንድ ቤተሰብ አባላት የሆኑ ሰዎች ተገደሉ። በፓኪስታን የሚገኙ በተባበሩት መንግስታት ድርጅት በአሸባሪነት የተፈረጀው ቡድን መሪ ማውላና ማሱድ አዝሃር ህንድ በፓኪስታን ባህዋልፑር በሚገኘው ሱብሃን መስጂድ ላይ በፈጸመችው ጥቃት አስር የቤተሰቡ አባላትና አራት የቅርብ አጋሮች መገደላቸውን አስታውቋል። አዝሃር የሚመራው ታጣቂ ቡድን ጄም ሮብለት በሰጠው መግለጫ ሟቾቹ ታላቅ እህቱና ባለቤቷ፣ የወንድሙ ልጅና ባለቤቱ፣ የእህት ልጅና ምስ ልጆች ከነ ቤተሰቧቸው ይገኙበታል። ጄኤም በየካቲት 2019 በህንድ የምትተዳደር ካሽሚር ውስጥ አርባ ወታደሮችን የገደለ አጥፍቶ ጠፊ የቦምብ ጥቃት መፈጸሙ የሚታወስ ሲሆን ጎረቤታ ማች ሀገራቱን ወደ ጦርነት አፋፍ መዳረጉም ይታወሳል። በጥቃቱ ሶስት የአዝሐር የቅርብ ረዳቶችና የአንዱ ረዳት እናት መሞታቸውንም ቡድኑ ገልጸዋል። ህንድ በፓኪስታንና በፓኪስታን በሚተዳደረው ካሽሚር በሚገኙ ዘጠኝ ቦታዎች ላይ የሚሳይል ጥቃትን ፈጽማለች። ፓኪስታን ስድስት ቦታዎች ላይም ጥቃት መፈጸሙን ገልጻ አምስት የህንድ ተዋጊ ጀቶች መምታቷንም ተናግራለች። የፓኪስታን የማስታወቂያ ሚኒስተር አታላህ ታራር የህንድ ጥቃት የእኛን ገደብ ያለፈ ነው ሲሉም ተደምጠዋል። ወታደራዊ ቃል አቀባዩ ስለ አጸፋዊ ጥቃቶች የተናገሩም ሲሆን ይህ ጥቃት ተገቢ ያልሆነና ፍጹም ጭፍን ጥቃት ነው ብለዋል። በግልጽ ያጽፋ ምላሻችንን በመሬት ላይና በአየር ላይ ጥቃት እንመልሳለን ሲሉም ተደምጠዋል። በድንበራ አካባቢ በህንድ የአየር ጥቃት 26 ሰዎች ሲገደሉ 46 ሰዎች ቆስለዋል፣ ስትልም ፓኪስታን ተናግራለች። ህንድ ፓኪስታን ውስጥ በሲቪሎች ላይ ስለደረሰ ጉዳት ምንም አይነት መረጃም አልሰጠችም። ህንድና ፓኪስታን ሁለ ሁለቱም የኒክለር ኃይል የታጠቁ ሀገራት ሲሆኑ በህንድ የሚተዳደረው የካሽሚር ግዛት ውስጥም በፓልጋም ቱሪስቶች ላይ ባለፈው ወር የደረሰውን አስከፊ ጥቃት ተከትሎ በሁለቱ መካከል ያለውን ግኙነት መሻከሩ ይታወሳል። የህንድ ባለስልጣናት በአጥቂዎቹና በፓኪስታን መካከል ግኙነት እንዳለ ማረጋገጡ አስታውቋል። ኢስላማባድ ግን የኒው ደሊን ክሳት ብቃ ውድቅ አድርጋለች። በጸጥታ ኃይሎች የማዳን ዘመቻውንም ቀጥሏል። ከዚያን ጊዜ ጀምሮ ህንድና ፓኪስታን ድንበር መዝጋትና የወንዝ ውሃ ስምምነትን ማገደን ጨምሮ አንዳቸው በሌላቸው ላይ የተለያዩ የበቀለ እርምጃዎችን አውጅዋል። ከሁለቱም ወገኖች የተወጣጡ ወታደሮች መጠነኛ የትጥቅ ግጭት ውስጥም ገብቷል የተባለው በመጨረሻም ከጋዛ ታጋቾች ሶስቱ ህይወታቸው ሲያልፍ አንዱ በህይወት ይገኛሉ ሲሉ ትራምፕ ተናገሩ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት በጋዛ በሐማስ የተያዙ ሶስት ታጋቾች ሞታቸውን ተከትሎ በህይወት አሉ የተባሉትን ሰዎች ቁጥር ከ24 ወደ 21 ዝቅ ማለቱን ተናግረዋል። ትራምፕ በዋይት ሀውስ ውስጥ ለጋዜጠኞች እንደተናገሩትም 24 የነበሩት የታጋቾች ቁጥር አሁን ወደ 21 ዝቅ ብለዋል። ይህም ከአንድ ሳምንት በፊት የተከሰተ ነው ሲሉ ተደምጠዋል። ትራምፕ ስለ ሞቱት ሰዎች ማንነትም ሆነ ስለ አዲሱ የመረጃ ምንጭ ምንም አይነት መግለጫን አልሰጡም። ፕሬዚዳንቱ አክለውም ስለዚህ ይህ በጣም አስከፊ ሁኔታ ነው፣ ታጋቾቹን ለማስወጣት እየሞከርን ነውም ብለዋል። የትራምፕ ንግግር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለ ቤት ሳራ ኔታንያሁ ባለፈው ሳምንት ከአራት ያነሱት አጋዦች በህይወት እንዳሉ ከተናገሩት ጋር ተመሳሳይ ነው። የትራምፕን መግለጫ ተከትሎ የእስራኤል የታጋቾች አስተባባሪ ጋል ሃርሽ በኤክስ ላይ ረቡዕ ዕለት እንደጻፉት ከሆነ የእስራኤል ይፋዊ የታጋቾች ቁጥር 24 ደርሷልም ብለዋል። ባለፈው ሳምንት የእስራኤል የደህንነት ካቢኔ በጋዛ ላይ ያለውን ጦርነት ለማስፋትና በፍልስጥም ውስጥ ያለውን ግዛት ለመያዝ የሚያስችል እቅድ አጽድቋል። የአውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በፈጸመችው አሰቃቂ ጥቃት ከ52600 በላይ ፍልስጥማውያን በጋዛን ተገድለዋል። አብዛኞቹ ሴቶች ሰዎችና ህጻናትም ናቸው። የዓለም አቀፍ የወንጀለኞች ፍርድ ቤት በዳር ወር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞው የመከላከያ ሚኒስትራቸው ዩአፍ ጋላንት በጋዛ ፈጸሙት የጦሩ ወንጀሎችና በሰብአዊነት ላይ ወንጀሎች ላይ የእስር ማዘዣን አውጥቷል። እስራኤል ከአካባቢው ጋር ባደረገችው ጦርነትም በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። የተከብራችሁ ተመልካቾቻችን ከተወዳጁ ብስራት ዩትዩብ ገጽ ወደ እናንተ ሲደርሱ የነበሩት መረጃዎች እነዚህ፣ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ሚሊዮን ሙሴ መረጃ ሰዓቱን እየመራው አብሬያችሁ ቆየው። ሌሎች የብስራት የዩቲዩብ ገጽ ፕሮግራሞችን ለመከታተል የዩቲዩብ ገጻችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ እያልኩ እዚህ ጋር ተሰናበታለሁ። ሰላም።